ሀይሚዬ ምን አለች መሰላችሁ? ሀይሚዬ ምን አለች መሰላችሁ? ስቶሪዋ ላይ ነው ያገኘሁት፣ ይህንን አሁን ላይ አሁን ነው ያገኘሁት፣ አሁን ማለት ነው። ስቶሪዋ ላይ ሸራርገው እነሱ ያወራሉ፣ አንተ ትኖራለክ፣ ምንም ማድረግ ይቻላል። ስጦታው ከላይ ነው፣ ከላይ ነው። መተቸትን ሳይሆን መሆንን ፍራ ትላለች። እንግዲህ ይህን ማለት እንግዲህ አላቅም አላቅም ይህ ማለት አይምዬ እንግዲህ ምን እያለች እንደሆነ አልገባኝ። ምስ የገባችሁ ሰዎች አስረዱኝ። ጥላለሁኝ አሁን ላይ ነው ሸር ያደረገችው ስቶሪዋ ላይና እነሱ ያወራሉ አንተ ትኖራለክ ምን ማድረግ ይቻላል ስጦታው ከላይ ነው እና መተቸት ሳይሆን መሆንን ፍራ ብላለች። እንግዲህ አንተና ኔን ፈጣሪ ነው ያገናኘን ሰው ቢያወራ ቢተችንም ፈጣሪህን መሆንህን መሆኑን ፍራ እንጂ ሰውን አትፍራ ለማለት ይመስለኛል። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? አይና ላይ ነኝ። እንዴት ቆያችሁ? እግዚአብሔር ይመስገን አለሁላችሁ። እንግዲህ የቅመሟ መልእክት ይሄን ይመስላል። እሺ የገባችሁ ደሞ የበለጠ አብራሩ እስኪ፣ የገባችሁ። እኔ በዚህ መልኩ ነው የገባኝ። እንግዲህ ብሩኬን እየተቻቸው ያላችሁ ሴቶች ስነ ስርዓታችሁ ያሱ። እንግዲህ የነዚህ ይመስለኛል። ባሏን አትተቹባት እንዴ ምን ታርጋችሁ? ባሏን አትተቹባት ባሏን አትተቹባት። አይሚን ባካችሁ፣ ተው ተው፣ ባሏን አትተቹባት። ምን ታርጋችሁ? ባሏን አትተቹባት። በቃ ዝም ብያችሁ። አይሚ ይላል እንደዚህ አይነት ሰው መልሳት ስጪ፣ ሲጀምር መልሳት ስጪ። ማርያምን ይምልትልን፣ የፈለገች አልገባኝም። እንግዲህ እናንተ ከገባችሁ አስረዱኝ ማለት ነው። እና ሴቶች ደግሞ ከብሩክ ይገል ላይ አይናችሁን አንሱ። ኧረ ወደ ወዴት ትደብ ይደበቅ ወደ የት ደብቀው፣ አላበዛችሁት? ደው ቲ እህ ተውት በቃ ልጁን የሃይሚ ብቻ ነው። ተውት በቃ ልጁን የሃይሚ ብቻ ነው። እንዴ አበዛችሁት እኮ ወደ አይደለም ሃይሚ የሆነ ጥቅስ የምታስቀምጠው የሆነ ነገር ሲፈጠር ነው ሃይሚ ጥቅስ የምታስቀምጥ እንጂ ዝም ብላ ጥቅስ አታስቀምጥም እኔ ብዙ ጊዜ ያታለሁ የሆነ ነገር ሲፈጠር ጥቅስ ታስቀምጣለች ማለት የሆነ ነገር ሲቻል ጥቅስ ታስቀምጣለች እና ረፉ ረፉ እና ሃይሚዬን እየን ብሮን አትንቁባት ብያቸዋሉ ሴቶች ረፉ ረፉ። ሃይሚ ካላችሁ ትከሰሳላችሁ። እንከሳችኋለን፣ ማመልከቻ እናስገባለን። በቃ አልሰማን ካላችሁ ሰምታችኋል። አልሰማን ካላችሁ እንደዛ ነው የምናረጋችሁ። ረፉ እያለ ነው ረፉ ረፉ ረፉ ክፉ ቡራን አትንኩ የሃይሚ ብቻ ነው እየተናገር ነው። አልሰማ ካላችሁም ማመልከቻ አስገብተን አንካሳችኋለን። አከሌከሌ አይደለም አላችሁ ሰገጥ የሰገጥ ሴቶች የሰውን ባለመቀማት የምትወጡ ማለት ነው ለእናንተ ይመጠ